በዘመናችን ለምዕመናን ሳይቀር የብርሃን ምሰሶ ተተክሎ የሚታይበት ድንቅ ቦታ ሳይቻቸዋሉ እጅግ የበርካታ ስውራን ጉዳይ በዘመናችን እንዲህ ነገር ሊፈጸም ይችላል እንዴ ተብሎ መገመት የማይችሉ ሁኔታዎች ስለተፈጸሙት አመራትና እንዲሁም በቅድስና ከሰው ስለተሰወሩት ስለነ አባ ገብረ ሕይወት የእኛ ዘመን ታሪክ ስለነባህታዊ ክፍሌና፣ ስለ አባ በላይ ድንገት መሰወር በዘመናችን ሕያው ምስክር ሆኖ ዛሬም ድረስ ባይኖቻቸው ያዩት ሰዎች ምስክርነታቸውን እየለገሱን እኛም ቃለ መጠየቅ አድርገን ለእናንተ ማቅረባችን ይታወሳል። ድንገት ከሰውራሉናሉ መጥተው የተስፋ ቃላትን ስለሚሰጧቸው ቅዱሳንና ምዕመናን ያጋራሯችሁ ነገሮችም ነበሩ። በሰውር ከሚኖረው ከሾላ የተሰራ ቤተ ክርስቲያንም ስላዩት አባ ክፍሌ የነገርኳችሁ አስደናቂ ጉዳይም ነበረም። የሶማሌው የዚያድ ባሬ የጦር መኮንን ከሆኑት ወደ አሰቦት ገዳም ገብተው በአንበሳ መንጋ ስለተሳደሉት ሕያው ምስክር ሆነው አሁን በምንኩስና ስለሚኖሩት ሶማሊያዊም ያጫወትኳችሁ ነገር አለም። ሌላው በኛ ዘመን ስለና አባውሮኬ አንበሳ እንደ ሰው የሚታዘዝላቸው እጅግም ከአእምሮ በላይ የሆነ የቅድስና የሕይወትን የሚኖሩ ድንገት ካረፉበት የአንበሳ መንጋ የሚከባቸው ቅዱስ ሰውም የነገርኳችሁን ታስታውሳላችሁ። ይህ በእኛ ዘመን የሚፈጸም ህያው የሆነ ምስክርነት ነው፤ የእግዚአብሔርን ሀለወት፣ የእግዚአብሔርን ከኛ ጋር መሆን፣ ዛሬም እንደ ትላንቱ ቅዱሳን መኖራቸውን የእግዚአብሔር መገለጥ በቅዱሳውን ላይ ህያው እንደሆነና ዛሬም ድረስ ታምራትና ድንቅ ድንቅ ስራዎች የሚፈጸሙበት ቦታዎች እንዳሉ አጫውቻችሁ ነበር። የዘመናችን አንስት እማሆይ መባ ጽዮን እጅግ የሚያስገርመውና የሚያስደንቅ ታሪካቸው በቅድስና ሲኖሩ እግዚአብሔር ለኢትዮጵያ ንገሩ ያላቸውን መልእክት፣ በሰማይ ከስውሯኑ ዓለም የሚደረግ የቅድስና ህይወት በምድር ላይ በስውር የተሰጣቸውን ታምራዊ ተርኮ ሁሉ እየነገርኳችሁና እያጫወትኳችሁ ነበረ በኢትዮጵያ ከመላው ዓለም የተሰበሰቡ ቅዱሳን በስውር የሚኖሩበት ምእመናን በዓለማችን ከኛ ጋር ሲኖሩ የነበሩ ታላላቅ ሰዎች በእግዚአብሔር ጥሪ እንዴት እንደመነኑ እንድናውነ ሳሙኤል አናበስትና ናብርትን የሚታዘዙላቸው በገድላትና በታምራት የተደረገው የተጻፈው ዛሬም እየተፈጸመ ያለውን ታሪክ የነገርኳቸው ይገኛሉ። በእኛ ዘመን ከጎንደር ክፍል ሀገር በመላይክ ጠሪነት የመጣቸው ወደ ገዳሙም የገባቸው የትናንት የ16 ዓመት ብላቴና በቅድስናና በንጽህናዋ እግዚአብሔር የመረጣት እማሆይ መባ ጽዮን ታሪክም እነግራችኋለሁ። እንዲሁም ሌላው ደግሞ ከዓለም ታላላቅ ዩኒቨርሲቲዎችና ኮሌጆች ከአራት በላይ ዲግሪዎችን ስለያዘው ተመራማሪና የትላንቱ ወጣት የዛሬው አባ ተብለው የሚጠሩት ታላቁ አባት የአዲስ አበባ ልጅ ነኝ ይላሉ። እንዴት ወደ ምነና ዓለም እንደገቡና ለጉብኝት ወደ ጣና ገዳማት ሄደው ባሉበት የእግዚአብሔር መልአክን የመሰሉ መናኝ ተገልጠው የእሱ መኖር በዚህ ዓለም ሳይሆን ወደዚኛው ወደ ሰማያዊው ዓለም እንደሆነ ነግረውት ከዛም በዓለም ላይ የነበረውን ክብርና የነበረውን ነገር ሁሉ ረስቶ ዛሬ በምንኩስናና በምነና ስለተሰወሩት ስለ እኒያ ሰውም ታሪክ ነገርያቸዋሉ። ሰላም፣ በመላው ዓለም የምትገኙ ውድ አድማጭና ተከታታዮች እኔ በሙያዬ የተለያዩ ጥንታዊና ታሪካዊ የሆኑ እንዲሁም መዛግብትንና ሚስጢራዊ የሆኑ ሁነቶችን በመፈለግ በማሰስና በመመራመር ጊዜ እናሳልፋለሁ። እዚህ ጊዜ የሚገጥሙኝን በተለይ በጥንታዊ ገዳማትና በቅዱሳን መካናት ያሉትን ለዓይንም ለልብም እንግዳ የሆኑትን ጉዳዮች ለእናንተ ለአድማጭና ለተከታታዮች እያቀረብኩላችሁ እገኛለሁ። ይህንን እውነተኛ ታምራዊና አስደናቂ የሆነውን የእማሆይን ታሪክ በበረሃው ምስጢር በተባለ ከታባቸው ላይ ያለውን እያቀረብኩላችሁ እገኛለሁ። እማሆይ መባ በስውራኑ ዓለም ገብተው እግዚአብሔር በሰጣት ቸርነትና በጎነት ታላላቅ አባቶችንና እናቶችን በመጎብኘት ላይ ትገኛለች። እቺ ብላቴና ነበረች የዛሬዋ በስውራንና በቅዱሳን ዓለም ውስጥ የገባችው ማሆይ መባጽ ይሆን ታላላቅ የሆኑ ቅዱሳን ስውራንን ያወራችበትንና ከእነርሱ የተቀበለችውን ምክር እንዲህ እያለች ትገልጣለች ይገርማል ያንተ ጥሪ እስኪ ከዛ ሁሉ ድሎት ከሞላበት ይወጥ ወጦ እዚህ በፀሐይ ሀሩር በሌሊት ቁር ታግሶ ስለ እግዚአብሔር ብሎ ይህን ደስታና መንፈሳዊ እርካታ ማግኘት! አቤት አንተ ስራ እንዴት ያለ ረቂቅ የማይመረመር ነው! እያለች መባጽሆን ቀጠለች። እንዲሁም በስውራን ከሚገኙት ሌላኛው አባት ደረሰች እና እሳቸውንም ጠየቀች። እኒህ አባት ቀኝ እጃቸው ከመዳፋቸው ጋር ተቆርጧል። አንድ አይናቸው የጠፋች ናት ሥጋ በላያቸው ላይ ቀድሞንም የተፈጠረ አይመስልም። ግን በጣም ጠንካራ ናንቁ ናቸው። ከፊታቸው ላይ ያለውን ወዝ በድሎት ያሉ ያስመስላቸዋል። ብሩህ ገጽታና ሩሩህ አስተያየትም አላቸው ትላለችም ሀይ መባም የሚኖሩበት ሁሉ ትልልቅ ድንጋዮች መሃል ነው። በአንድ በኩል ያለውን በጭራሮ ዘግተው ሰፋ ባለው በኩል ለስግደትና ለቁመት እንዲመች አድርገው አበጃ ጣራው ለፀሐይና ለዝናብ መከላከያ የለውም። በቃ በዚህ ነው የሚኖሩት። ይህ እውነትም የእግዚአብሔር መንፈስ በላያቸው ላይ ስላለ አጠንክሮ አበርቷቸው ነው እንጂ ሌላስ ምን ሊሆን ይችላል? አለችማ ሆይም ልጄ የመጣሽበትን አውቃለሁ አሉኒ። አባትም ጌታዬ ቀድሞም ነግሮኛል፣ በህልምም በራይም አሳይቶኛል። የኔ የአጣ አባትሽን ዜና ሰምተሽ አጥብቀሽ ጸልይልኝ አሉኝ። አባት ይገርማቸዋል። እግዚአብሔር አክብሮና ከፍ ከፍ አድርጎ የረቂቃኑን ዓለም ውስጥ ያኖራቸውን እንደ ታላላቅ አባቶቻችን ሄኖክና እንድናያሬድ የሰወራቸው ታላቅ አባት ስለ ኃጢአቴ ጸልይልኝ ሲሉ አስቡት እስኪ። ደግሞ በዓለም ያሉ ወገኖችም እንደኔው የሰው አውሬ እንዳይሆኑ እኔን ያሳተው እንዳያስታቸው ለሰው ዘር ሁሉ እንደተጸልይላቸው ነውና ጌታ የኔን የሀጡን አባትሽን ታሪክ እንዲሰሚ የፈቀደልሽ ልጄ አሉ። እንደዛሉና ከዛ ከደረቀ ሰውነት ውስጥ ከምን ፈልቆ ከየት ተገኝቶ እስኪያሰኝ ድረስ እንባቸውን እያወረዱ ታሪካቸውን ቀጠሉ። ይህ የእግዚአብሔር ፍቅር የሚገለጥበት የእንባ ጸጋ ነው። ይሄም የእግዚአብሔርን ቸርነትና በጎነት እያሰቡ እንዲሁ ማልቀስ፣ ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር አምላክነት እያሰቡ እግዚአብሔርን በእንባና በመሰበር እግዚአብሔርን ማምለክ፣ ይህ ከተሰጡት የቅድስና ማድረጋቸው አንዱ ነው። ይሁልሽ ልጄ ብለው ቀጠሉ። እኔ ገበሬ ልጅ ነኝ። አባቴ ጎበዝ፣ ታታሪ፣ የተመሰገነ ገበሬ ነው። እናቴ እኔም ብቻ ወልዳ ሌላ ልጅ ሳትወልድ በስድስት ዓመቴ ሞተችብኝ። የአባቴን ሐዘን አይተው ዘመድ አዝማድ ከሥራው ጋር ልጅም ማሳደግ ብቻውን አይችልም ብለው በስንቱ ቶታ አባቴንም ለሌላ ዳሩት። ብለው ቀጠሉም፣ የእንጀራ እናቴ የተገባች ሰሞን ለወራት ተንከባከበችኝ። አባቴ ዘመዶቻችን ሁሉ ተደሰቱ። በዚህ ዓይነት ሁለት ዓመት እንደኖር የእንጀራ እናቴ ጸባያም ፈጽሞ ተቀየረ። በሁሉ ነገር እኔና አባቴን ትበድልና ታጥላላን ነበረ። ትንቀንም ጀመረ አሉኒ አባት አባቴ ግራ ተጋባ። ጥፋቱ ቢጠይቅ መልስም አጣ። በዚህ እያዘን ሳለ አንድ ቀን ወደ እረኝነቴ ስሄድ ጅራፌን ረስቼ ኑሮ ብዙ ከሄድኩ በኋላ አስተውሸው ከብሶችን ለጓደኞች የሰጠች ጌሮት ስመጣ የእንጀራ እናቴ አንድ ከማለቆሶ ጋር በሩን እንኳን ሳይዘጉ የአባቴ መኝታ ላይ ተኝተው አየሁ ልጄ እናም እደነገጥኩም በርሬ ወጣሁና ከአንድ ቁጥቋጦ ስር አድፍጬ ስመለከት ሰውየው ሱሪውን እያጠበቀ ወጥቶ ግራና ቀኝ አይቶ እኔ ወዳለሁበት አቅጣጫ መጥቶ ሳያየኝ ባጠገቤ ያለፈ አወቅሁት ተቃጠልኩኝ ነደድኩኝ በቃ ከዛን ቀን በኋላ በተለያየ ጊዜ እየተደበቅኩኝ በተደጋጋሚ አያቸዋለሁ ከዛ ቂም በቀል ጥላቻ በውስጥ የምነገሰ ያነ ዕድሜ አስራ አራትም ነበረ። ይህንን ሁሉ ግን አባቴ አይውቅም ነበረ። ልጅ እኔም ትንፍሽም አላልኩም። በዚህ መሃል አባቴ ድንገቴ ሶስት ቀን በሽታ አጣድፎ ገድለው። ከዛም በኋላ ማን አለባቸው እኔም እንዳረርኩ አንድ ቀን ሳያዩኝ ጓሮ ቁጭ ብዬ ነበረ። ሰውየው ይሄ ልጅ አስተያየቱ ፍጹም አላማረኝም ባልሽ ቢሞትም ልጁ ካለ ምንም ነፃነትና ሰላም አይሰማኝምና ወይን ሊያይ ወይ እንዳባቱ በመርዝ አሰናብቾ አላት። ሰውዬ ከው ብዬ ደነገጥኩኝ። አባቴን ለካ በመርዝ ነው የገደሉት ብዬ አሰብኩኝ። ቀጠለና ከመለያየቱ እሱን ጸጥ ማድረግ ይሻላል አለች። እርሷም አ ለካ አባቴን እግዚአብሔር አልገድለው ጎሸልኩና ሰሞኑን ማድረግ አስቤ በፍርሃት ሳወላውል የነበርኩትን ዛሬ መፈጸም አለብኝ ብዬ የተነሳሁም፣ ሳልቀደም እልቀድም ቀስ ብዬ ኮሽታ ሳላሰማ ወጥቼ ሄድኩና ውጥኔን እንዴት ማሳካት እንዳለብኝ ሳስብ አንድ የሰፈር ሽማግሌ ሞተው የእንጀራ እናቴ ወደ ለቅሶ ስትሄድ አየሁ። በቃ ተሳካ ብዬ በፍጥነት ወደ ቤት ሄጄ አልጋው ስርተኛው አሉኝም። ቀኑ መሽቶ ስለነበር ቀብር ጠዋት በመሆኑ ተመልሳ መጣ። ለሰውየው ራስ ሰርታ በልተው እንዳበቁም ልጁ ዛሬ የት ሂዶ ነው አለም። የሞቱት የጓደኛው አባት ስለሆኑ እዛ ይሆናል አለችው። እርሷም በያ የተባባልነውን ከነገ እንዳያልፍ አለ። ሰውየውም አንቺ መድኃኒቱን እንደመጣ ከምግብ ጋር ስጪውና ወደ ገበያ ሂደሽ በዛው ቆይ ይህንንም ክፉ ሀሳብ ጆሮዎች የሰሙ እጅግም ተጨነኩና ተረበሽኩኝ። ምነው ጌታ ሆይ ምነው ብያምሬ በልሄ ከንፈሬ ነነግስ ጀመረም። ከዛም እልም ያለ እንቅልፍ ሲወስዳቸው ካልጋው ስር ቀስ ብዬ ወጣውና አስዬ በያዝኩት መጥረቢያ ተቃቅፈው እንደተኙ ሁለቱንም አንገታቸውን ቆርጬ ወደ መሬት ጥዬ የአባትን መሳሪያ ከትራስጊዋን ስቼ ወጣው። አገራችን ጫካ ነውና፣ በዛ ላይ በልዩ ልዩ ነገር ከሀገር ከቤታቸው ወጥተው የሚኖሩ ሽፍቶች ካሉበት በቃ ከነሱ ጋር ተቀላቀሉ። ይሄ የኔ ወራዳው ወራዳው የሀጣው የዘማው ታሪክ ነው ልጄ፣ አሉ እያነቡም። ከዛማ ያደቆነ ሰይጣን ሳያቀስ ሳይቀልም ነው እና ነገሩ። ከሽፍቶቹ ጋር ሁኜ ብዙ ነፍስም አጠፋው። እንደው በጠቅላላው አውሬ አውሬ ሆንኩ ሆንኩ ልጄ። ከለታትም አንድ ቀን ሰሞኑን ምግባችንም እየተመናመነና የሚዘረፍም እየጠፋ ትንሽ ተከፍተን ሳለ ያው መቼም ስራ ነውና ሁላችንም የሚዘረፍም የሚታደንም ካለ በተንተን ብለን በጫካው ተሰማራን ብለው ቀጠሉ። እኔ ምስራቁን አቅጣጫ ይዤ የሚታደን አውሬ እየተሽልኮሎቅ ስፈልግ አንድ በነኩሴ ዛፍ ስር ቆመው መቁጠሪያ ቀጭ ቀጭ ያደርጋሉ። ለጊዜው ደነገጥኩኝ። በኋላ ግን እንደነዚህ እነዚህ ያሉ ሰዎች ብዙ ብር አያጡም በመጽሐፍ ኮረጆቻቸውና ዝተታቸው ውስጥ ይደብቃሉ። ስለዚህ ቢሰጡኝ መልካም፣ ካለዚያ ግን በግድ እወስዳለሁ፣ ተንገራገሩም ገላቸዋለሁ ብዬ በቀጥታ ወደ እሳቸው ሄድኩኝ መነኩሴውን። ሲያዩኝ ፈገግ አሉና ልጄ እንደምን ዋልክ አሉ፣ በፍቅርም እኔም ሳያቸው የሆነ ወኔ ከዳኝና ደና አልኳቸው አቀርቅሬ የኔ ልጅ እስኪ ይችን ቅመስ ደክመሃል እርቦሃል ብለው ከቀሚስ ኪሳቸው ውስጥ የደረቀ ዳቤ ሰጡኝ እኔም እውነት ርቦ ነበርና ተቀብያቸው ከሳቸው ፈቀቅ ብዬ ጀርባዬ ሰጥቻቸው ያን ዳቤ እየቆረጠሙ ሳለ ያ ከይ ሲያሳቢ መጣም አሃ እኚህ ሰው ብዙ ገንዘብ ይዘዋል ማለት ነው ይሄ ማባበያና ማደናገሪያ ነው። አዎ ድሃ ለመምሰል ነው ብዬ አለቃቸውም አንዴ በጀግህ ተዋል አልኩና ዘራፍ ወንዱ ብዬ ወኔን አጠራቅሜ ብነሳ የሉም። በጫካው እየተሯሯጥ ፈለግኳቸው፣ ነገር ግን የሉም። ወይኔ አልኩም ልክ ተናነቀኝ። ድንገት ወደፊቴ ስመለከት በሩቅ ቆመው ወደ እኔ ሲያየኋቸው ሩጭ፣ ስደርስ የሉም። አሁን ከፊቴ ቀድመው ቆመዋል። ሩጭም ስደርስ ይጠፉብኛል። ንዴት እልኬ ጨመረ። በዚህ አይነት እሳቸው ከፊቴ፣ እኔ ከኋላ ስከተል እዚህ በረሃ ደረስኩ ልጄ። ከዛም ጠፉብኝ። ወዲባይ ወዲባይ፣ ጥቅጥቅ ያለ ደን። ወዴት ልሂድ? ወደ ጓደኞችስ በምን መንገድ ልመለስ? በየትኛው አቅጣጫስ ልመለስ? ብያዘንጉ እዛው እንዳለሁም ጨለመም። እኩለ ሌሊት ሲሆን ይህ የምታየው ጫካ በሰዎች ነገር ነገር ግን በምድራዊ መላእክቶችን ተመላ ብሎ ቀጠሉ። የሚያዜሙት ዜማ፣ የአካባቢው መዓዛ በጠቅላለው ምድራዊ ግነት ሆነ። እኔም በዚህ ተገርሜ ሳለ ከእንጀራ እናቴ ጀምሮ የገደልኳቸው ሰዎች መጥረቢያና ልዩ ልዩ መግደያ መሳሪያ ይዘው በሉት በሉት፣ ግደሉት እያሉ ከኋላ ይመጡብኛል። ወዴት ልጓዝን፣ ወዴትስ ልሂድ? ከፊት ወዳለው ቅዱሳን አልሸሽ፣ እንደኔ ያለ ቆሻሻ ዘመን ያቀርበዋል። ዝም አልል፣ ገዳዮች ሊደርሱብኝ ነው። እንዲህ ልገልጽልሽ የማልችለው ሁኔታ ተጨንቄ እያለም እኛ አባት ከነሱ መሃል እየረጡ መጥተው አይዞ ልጄ አይነኩም ብለው ቀኝ እጄን ይዘው ወደፊት በረው ከነሱ ጋር አቀላቀሉኝና እየጸለዩልኝ በመስቀላቸው ሲደባብሱኝ ያሁሉ ፍርሃቴ ከላይ ላይ ተገፎ ጠፋና አባቴ ያልኳቸውም አቤት አሉኝ። በትትና የት ነው ያለሁት አልኳቸው። እሳቸውም ሁሉን ነገሩኝ። በቃ ሕይወት የተለወጠም ኃጢአቴን ሁሉ ተናዘዝኩና ንስሓ ገባው። ግን ለበደሌ ቅጣት ያስፈልገ ነበርና እዚህ በረሃ መኖሬ አባቴ የሰጡኝን ከባድ ንስሓ መጨረሴ ኃጢአቴን በደሌን ያጡል ይመስሎኝ እንዲሁ አልታያለኝ። ከዛም ተነስቼ ያን ዕለት አባቴ እጅን ይዘው ወደዚህ ሲያመጡኝ ቢላዬንና ጠመንጄን እዛው ጥዮ ነበርና ሲሄድ አገኘሁት። ቢላውን አንስቼ ሳየው ስለቱ እንዳለ ነው። አዎ ይሄ ሰው የገደለው እጄ መቋረጥ አለበት ብዬ በግራጄ ቢላውን ይዤ ቀኝ እጄን ቆረጥኩና ያን ሁሉ ነገር አይቶ ለበቀሌ የዳረገኝን አይኔንም አንዱን ወጋሁትና እዛው ወድቄ በህመም ስቃይ ስጮህ እኛ አባት ደረሱና ሮጠው ወደ ጫካ ገብተው የሆነ ቅጠል አሽተው ቁስሎ ላይ አደረጉ። ደሙም በዛ ምክንያት ቆመልኝ ብለው ያለቅሳሉ። ከዛ ደግፈው እየመሩ ወደ ባዕታቸው ወሰዱኝና ከፈጣሪያቸው ጋር በቅጠላ ቅጠሉ አክመው አዳኑኝ። ከዛ ያ እርኩስ መስሎ የታየኝ እጅ ከኔ ከተወገደ በኋላ ትንሽ እፎይታ ተሰማኝ አላራምድ ያለ ሀጣቴ አላራምድ ያለ በደሌ አላራምድ ያለ ክፋቴና ሕይወቴ የጨለመብኝ መሰለኝ ትንሽ ተንፈሳልኩኝ ቢሆንም የዛ ሁሉ በደል ኃጢአቴ ጸጸቱ ዛሬም አለ አየሽ እግዚአብሔር በፍቅሩ ሲስብሽ እርሱ ቸራ አምላክ ነውና እኔን በደለኛውን ተቀበለኝ ይኸው እዚያ ከወደቅሁ ሀያ አምስት ዓመቴ ልጅ እንግዲህ የጎደፈው ታሪኬ ይሄ ነው። አደራ ጸልዩልኝ፣ አደራ አሳስቡልኝ፣ ከፈጣሪ አስታርቁኝ አደራ አደራ አደራ እያሉ እንባቸው ሳያውቁም ያልቅሳሉ፣ ማወይም እያነቡ አባቴ እርሶ ይጸልዩልኝ እንጂ ፈጣሪ እንደ እርሶ የተሰበረ ልብ ለኃጢአቱ እያፈሰሰ የሚያጥብ የሚያነጻ እንባ እንዲሰጠኝ፣ አባቴ ሆይ ባርኩኝ፣ አባቴ ሆይ ምሕረትን አምጡልኝ እግዚአብሔር ዘንድ አማሉኝ አለቻቸው። አዎ የኒ ሰውስ ታሪክ የብዙ ኃጢአተኞች ታሪክ ነው። የብዙ በደለኞች የኛ ታሪክ ነው። ኃጢአትና በደሎቻችን፣ ክፋትና ተንኮሎቻችን፣ ዘማዊነትና አልጠግባይነታችን በአለም ስንኖር ብዙዎችን በድለን፣ ብዙዎችን ክፋት ሰርተን፣ ብዙዎችን ላይ ወጥመድ አድርገን ሊሆን ይችላል። ነገር ግን የእግዚአብሔር ምረቱ ሁሌም እኛን በመፈለግ ይቃትታል። እግዚአብሔር ቸር ነውና ይመልሰናል። የኒህ ታሪክ የሙሴ ጸሊሙ ታሪክ ነው። ሙሴ በበረሃ ወድቆ ስለ ኃጢአቱ ስለ በደሉ ስለ ክፋቱ ወንበዴና ዘማ እንዲሁም ነፍሰ ገዳይ ነበረና ስለ ነፍሱ ሲል በረሃ ገባም። ሙሴ ጸሊሙ ስለ ኃጢአቱ አለቀሰ። ስለ በደለው በደል ሁሉ ተናዘዘ። በንስሐ ሕይወት ተመላለሰ። ስለ ገደላቸው ነፍሶች ስላጠፋቸው የሰው ህይወቶች ሁሉ እግዚአብሔርን ይቅር ይለው ዘንድ ለመነው። ጸሊሙ ሙሴ የተባለው ቅዱሱ ሙሴ ተብሎ ተቀየረለትም። እግዚአብሔር በየትኛውም የኃጢአት ሰንሰለት ብንታሰር፣ የትኛውንም ኃጢአትና በደል ብንሰራ እንኳን የምሬት እጁ ትፈልገናለችና እንዲን የአባት ሁሌም እግዚአብሔር በቅድስና የሚያኖረን ቀንና ጊዜ ይጠብቃልና ወደ ዚች የህይወት መስመር እንገባ ዘንድ የኔ አባት ምክር ይሄው ነው። ይህ በኢትዮጵያ ምድር ላይ የሚደረግ እውነተኛ ታምር ነው። ይህ የምታደምጡት ምናልባት ከዓለም ጫጫታና ከዓለም ሁካታ ባሻገር ያለ እውነተኛ ታሪክ ነው። ምናልባት እኛ የምንሰማው የምናዳምጠው የተበረዘ ሐሳብ፣ ተንኮል፣ ሐሰት፣ ዝሙት እንዲሁም ቅጥፈት ሊሆን ይችላል። እግዚአብሔር ዛሬም በቅዱሳኑ ጋር የሚኖር ስለ ቅዱሳኑ ብሎ ታምራትንና ምልጃን የሚቀበል አምላክ ነው። ይህ ለማመን የሚከብዱ እውነተኛ ማንነቶቻችን ናቸው። ምናልባት በስውራኑ ገዳማት ብትሰሩ እና ብትሄዱ ይህንን እውነተኛ ማንነት ታገኛላችሁም፣ ታያላችሁ። የትናንቷ ታዳጊዋ መባ የዛሬዋ እማሆይ መባጽዮን ታምራዊ የእግዚአብሔር ቸርነት የተገለጠበትን ጉዞዋን ታደርጋለች። ይህ በዓለም ይሰማና ይደመጥ ዘንድ የእናታችን የእማሆይ መባጽዮን ከአባቶች ከተሰወሩትና በጥልቅ የእግዚአብሔር መንፈስ ውስጥ ከሚኖሩት ቅዱሳን ጋር እያደረገች ያለችው ቆይታ ለምዕመኑ ይደርስ ዘንድ እንዲህ ባለ አቀራረብ እያቀረበላችሁ ነው በርካታ ታሪኮች፣ ብዙ ሐሳቦች፣ ብዙ እውነቶች፣ ያልተነገሩ ያልተገለጡ ማንነቶች በዚህ ሐሳብ ዓለም ሰላም። በመላው ዓለም የምትገኙ ውድ አድማጭና ተከታታዮች የበረሃው ምስጢር የተባለውን ይህንን የእናታችን የማሆይ እውነተኛ ታሪክን የያዘውን ክታብ ይዤላችሁ እየቀረብኩ እገኛለሁ። ውድ አድማጭና ተከታታዮቻችን ይህ ለብዙዎቻችን መጽናኛ ለበርካቶች የነፍስ ረፍት የሚሰጥ ታሪክ ነውና ይህንን በማጋራትና በርካታ ሰዎች እንዲያደምጡትና እንዲሰሙት በማድረግ ዛሬም የእግዚአብሔርን ጠሪነትና የእግዚአብሔርን ቸርነት የሚያነሱ ሀሳቦችን ለዓለም እናሰራጭ። ላይክ፣ ሳብስክራይብ እና ሸር ስታደረጉት ለብዙሃኑ የመድረስ ሚና አለውና ኃላፊነታችሁን ተወጡ እያልኩኝ ቀጣይ ፕሮግራሙን በቀጣይ የላችሁ የመቀርብ ይሆናል። ሰላም ሰላም ለሁላችን፣ ለምድር ሁሉ ላለው ሰላም